ወዳጁ እጆች የተባረኩ ይሆኑ። አሚን። መልካም ምግብ ሳሩ። እናትሽ ተነስታለች? አይመስለኝም። እኔ ስነሳ ተኝታ ነበር። ሰው እንዴት ቤቱ ሁላ የሚበላ ነገር ሞልቶ ሊያውም መክፈል የማይችለውን ቤዚል ተጠቅሞ በኪሱ መጠባበቂያ አምስት ሳንቲም እንኳን ሳይዝ ለእሱ ግድል የሌላቸው ሰዎች ለማስገረም ብሎ ውድ ሬስቶራንት ሄደ። ስለሞን፣ ንግግርን አስተካክል። ወይኔ ማሚ፣ አሁንም እየታየች ነው። ወደ አምስት መቶ ሺህ ሰው ቪዲዮን አይቶታል። ለዚህ ነዋ በእንቅልፍ ሰበብ ክፍሏ ቁጭ ያለችው። ደግሞ እኮ ወይን ነበር ስጠጣ የነበረው። ለብሌን የሚሆን ምግብ እስኪ በሰላ አዘጋጅልኝና ክፍሏ ልጅ። እኛማ ማናሳይቱን ከራበን ኩሽና ድረስ ገብተን ያገኘነውን በልተን እንወጣለን። በቃ ትዕግስቴን አትፈታት። ብሌንባ ባሏን አጣለች። ልጆቹም አባታቸው አጥተዋል። ቤተሰቡ ሐዘን ላይ ሆኖ አንተ እንደዚያ ትቀልድ ይትቀልዳል በራሴ ቢሆንስ ብለህ ማሰብ ተሳት እንዴት አደርሽ? ምኑን አደርኩት። ቴዲ ዛይ የሚበርድ ክፍል ውስጥ ብቻውን ማደሩን ሳስብ መተኛት አልቻልኩም። እንደ ቴዲ አይነት ልጆች ምን አይነት የስነ ልቦና ጫና ሊገጥማቸው እንደሚችል አስበዋል? እነኚህ ልጆች ምን እንዲሆኑ እምትፈልጊው? ባለፈው ምስጋና መኪናዬን አጋጅቶ አጋጭቶ ላናግርሽ ሞከረው መኪናችንን ለፖሊስ እንዳልናገርበት ነገርሽ ነበር። ውስጤን መከተል ይሻል ነበር፣ ምክንያቱም እውነታውን ማወቅ አለባቸው። በዛ ላይ ቴዲ ተናዟል። እንዴት ሰው ባላደረገው ነገር ይናዘዛል? የምስጋናን ሜዳሊያ መስረቁን ነው እንጂ የተናዘዘው የድሮ ፍቅረኛ ባል መግደሉን አይደለም። ሜዳሊያ የተገኘው ከወንጀሉ የተፈጸመበት ቦታ ላይ ነው ወይ? ጉድ ቴዲ የሚናገረውን የሚያክ ልጅ አይደለም። የዋህ ልጅ ነው ችግር የተፈጠረ ሲመስለው ትክክል የሚመስለውን ነገር እንዳመጣለት የሚናገር ነው የሚመስለኝ። ቴዲ ከዘረፋው ጋር የሚያያዝ ነገር የነገረህ ነገር ይኖራል እንዴ? ምንም ነገር ምንም ነገረኛ። በቃ ነው። ለስፖርት ምታ። ቻው።

ብለን በሩን ክፈችን ምግብ እኮ ቀዘቀዘ፣ ብለን የኔ ጥፋት። እኔ እኮ ነው የዚሁላ ነገር ውስጥ የከተትኩት። ትሰማኛለህ? ይሄን ነገር የምነግርህ አንዴ ነው። ስለዚህ ስማል። በዚህ ሰዓት እኔም አንተም ማድረግ የምንችለው ነገር ምንም የለም። ተሳስተ በስህተት አንድ ነገር ለማድረግ ከሞከርህ ግን ነገሮች ሁሉ ወደኛ ነው የሚመጡት። ሰማኝ። ፖሊስ ጋር መሄድ አለብኝ። አንቺንም ወይንም ዝናው አላነሳም። በቃ ቴዲ፣ ምንም ባላጠፋው ነገር ለእኔ ብሎ ስርቤት ሲገባ ማየት አልችልም። እኔ ገዳዩ ደሊ። ነበር እኔ ነኝ ሰውየውን የገደልኩት። በቃ ቆይ ብቸኛው ማስረጃ ሜዳሊያው ነው አይደል? ስለዚህ አባቴ ቢሮ ገብተን ሜዳሊያውን እንውሰድ። ያንም ሞክር ያለው እኮ ደሊና፣ መሳቢያው ዝግ ነው። በቃ ቁልፍ ነው ጀባው። ስለ ቁልፉ መፍትሄ አያጣም። ሜዳሊያውን ወስደህ ለፖሊሶቹ ትሰጣቸዋለህ። ከዛ በኋላ ቴዲ ክፍል እንዳገኘው ትነግራቸዋለህ ማለት ነው። በቃ ችግሩ ፈታ ነው ማለት እኮ ነው። ቴዲ ለማዳኛ ብቸኛው መንገድ የኔ መናዘዝ ነው። ደደብ አትሁን። መፍትሄውን ነገርኩህ እኮ። እንዲያውም ዛሬ ቅዳሜ አይደለ? ወደ ትምህርት ቤቱ እንሄዳለን የዳይሬክተሩ ልጅ መሆንህን ተጠቅመህ ጥበቃውን እንድናልፍ ትረዳናለህ ማለት ነው። ተግባባል። ምስጋናው እሺ፣ እሺ ሰውዴ ይዘው የካዛ ሞራል የሚሆን ትንሽ ሳንቲም መፈልጋለን። እኔ ብዙ አይደለም እኮ የጠየኩሽ። ደግሞ ገንዘብ እንደሌለው አታስመሴ። የአንድ ብርሌ ብቻው ነው። ስለ ቴዲ ላናግርሽ ነው የመጣሁት። ጥሩ ዜና አይደለም። ቴዲ ትላንትና ታስሯል ምን በጣም አዝናለሁ ግን ቴዲ ሰው በመግደል ከዘረፋ ጋር የሚያያዝ ነገር ተገኝቶበት ነው ግድዬ ስለምን እያወራሽኝ እንደሆነ አውቀሻል ልጅ እንደዚህ አያደርግም ከማንም ምንም ዘርቆ አያውቅም ማንም ስሙን በክፉ አንስቶት አያውቅም አንቺ ግን በዘረፋ እንደተሰማራና ሰው እንደገደለ እየነገርሽ ነው ገሊላ ልጄን አበላሽሽው በሁለት ሳምንት ብቻ ልጄን ገደል ከተትሽው እኔና መላኩ ጥሩ ጠበቃ እንዲያገኝ የቻልነውን ሁሉ እያደረግን ነው። ልጄን ያለፍቃድ ከወሰድሽ በኋላ ዝም የምልሽ ይመስልሻል? ፊዚለያውን ውጭልኝ፣ ከዚህ ልጄን መልሽልኝ። ይሄ ቤት ነው የእሱ ቤት። ልጅ ውጪ፣ ይሄ የልጅ ቤት ነው።

ወዴት ነህ አባቴ ቢሮ ውስጥ ካረስቷል እና እሱ ይዛችሁ ነው ብሎ ልኮ ነው አባትህ አዎ አባቴ የትምህርት ቤቱ ዳይሬክተር እዚህ ትምህርት ቤት ኃላፊ ነው አይቻልም ግን ለአባቴ ዘበኛው አላስገባኝም ብዬ ብነግረው ሳይወል ሳይደርግ ጎቶ ነው የሚያስወጣው አዲስ ተቀጣሪ ባትሆኑ ታውቂ ነበር ባክሽ ልጆቹን አስጨነቅሻቸው ምግቡም ቀዘቀዘ ብሌን አንቺ ብሌን ይኸውልሽ ብሌን ይህንም በር ካልከፈትሽ ሰብሬ የገባው እንደሆነ በልጅነትሽ እንደምገርፍሽ ነው ምገርፍሽ ብሌን አትከፍችም እሺ ጥሩ፣ ካልከፈች ሎል ያ በቀደምለት ያሳየውን መዶሻ ይዘልኝ፣ ናሱ ምን ነው አፍጥነው። አባቴ የሰፈራችን የጥሩ አባት ምሳሌ ነው ይመስለኛል። ጥሩ አባት እየመሰለኝ አደንቀው ነበር ነበር። ያው ለሳምንት ከተፈጀ ቀርቼ ሳያባረኝ በፊት ማለቴ ነው። አባቱ ትምህርት ብቻ እንደማይጠቅም የገባው አልመሰለኝም። ቆይ የማትሪክ ውጤት ማምጣት ምንድን ነው ጥቅሙ፣ ምንስ ታደርግበታለህ? አለክ አየህ፣ ልክ እንደተሸለምከው ሜዳሊያ ምንም ጥቅም የለውም። ምን ይዘጋሃል። አስማት እኮ ነኝ። አገኘሁት፣ ሰምሮልሃል ተጠብቆል የአባት ቅምጥ ያበደች ባገ አየ። ቅድም ያልኩ ይሄን ነበር። አባት ተቀይሯል፣ እንደ ድሮ አይደለም። አባት መቼም ሌላ ሴት ጋር እንደሚሄድ በጣም እርግጠኛ ነኝ። መቼም በሉ ቆላልፉና እንውጣ ነገር ሞከርኩ አ ጠበቃ ሊቆምልኝ አልፈለገም። ጓደኞች የትተውኝ ሄዱ። ብቸኝነት ተሰማኝ እ ያውቃለሁ ሁሉም ነገር ያልፋል። እንዴት፣ መቼ፣ የት እንደምጀምር እንኳን አላቅማ

ቀሽ የምታጠፊን ሰዓት፣ ህይወትሽን ለማስተካከል ተጠቀሚበት። ተወኛም። ይች አለም ለደካሞች ቦታ የላትም። እኔ ደግሞ እንደዚህ አይነት ልጅ አላሳደኩም። አዎ ከባድ ነገር አጋጥሞሻል፣ ግን የመጨረሻሽ አይደለም። በአንቺ ጫማ ውስጥ ሆነው ኑሮሽን ያላዩ ሰዎች እንዲፈርዱብሽ ፈቅደሽላቸው ጠበቃው እንደዛ ነበር። ትራ ጠበቃ ጓደኞችሽም አንቺ ያለሽን እንጂ አንቺን አልነበረም የሚወዱት። ይኸው ጌታቸው ሲያልፍ እነሱን ትተውሽ ሄደዋል። በፌስቡክ ላይ ላሉት አንድም ቀን እንኳን አግኝተሻቸው ለማታውቂያቸው ህይወትሽ ላይ ተጽዕኖ እንዲፈጥሩ ትፈቅጅላቸዋለሽ። ቴንጅ ብል ልጅ እንደዚህ አይነት ሴት አልነበረች፣ ዘውዴ። ቴዲን ያሳሰርኩባት ይመስል እየጮኸች አባረረች። ተበሳጭታብኛለች። ማለዚህ ምን እየወቃሽ ነው? እንደዛ ስር ሰማህ፣ እና ምን እያልሽ? ለቴዲ ጎበዝ ጠበቃ ልንፈልግለት ይገባል። የማትፈልግለት ከሆነ እኔም ብቻዬንም ቢሆን እንፈልግለታለን። አባይ አባ ምን እንዳገኘው ተመልከት። ቴዲ የሰረቀውን ማለት ሜዳ ሊሆን አገኘውት። እውነትህን ነው። የት ነበረ? እዛ ውጪ ጠርዙ ጋር ብሎኬት ስር ቴዲ እዛ አስቀምጦት ረስቶት ነው የሚሆነው። ያው ፖሊስ አስታፋጠው ደንግጦ ነው የሚሆነው። ቴዲ ድንጉጥ እንደሆነ ሁላችንም እናውቃለን አይደል? እና ጌታቸው፣ መኪና ውስጥ የተገኘው ሜዳሊያ አንተ አይደለም ማለት ነው? አይደለም። በትክክል ላረጋግጥ የምፈልገው ይሄን ነበር። ሰለሞን ገና አፉን ሳይፈታ አንቺ አንድ ፍሬ ልጅ እያለች ነበር እናታችሁ እንድታስብ የምፈልገው ነገር ቢኖር እኔ ያኔ በሀያዎቹ እድሜ ክልል ውስጥ ነበርኩ። ግን እጅን ያልሰጠው ባልሰራ እድሜ ልካችንን እየተንፏቀቅን እንደምንኖር አውቅ ነበር። ይህንን ያንቺን ሕይወትን ማወዳደር አያለም። ይሄ የቀረሽን ነገር በሙሉ ይዘሽ ወደፊት የምትጓዝበት ጊዜ ላይ ነሽ። ለእናንተ ምግብ ለማቅረብ የሌለኝን ነገር እያሰብኩ ጊዜን አለባከምኩ፣ ይልቅ ያለኝን ነገርና ማድረግ የሚችለውን ነገር በሙሉ አቅሜን ሁሉ ተጠቅሚበታል።

ውጥሽስ ማንነት አይቀጭሩም። አሁንም እዚህ ሰፈር ያደግሽ የኔ ልጅ ነሽ። ወደ ድሮ ህይወትሽ መመለስሽን ስታምኝ በፍጥነት ትነሻለሽ። ውስጥ ተሰብሮ ይሆናል ግን እጅሽን ታሰጭ

አዎ ብታይ ከጓደኞች የተሸለመን ቀን ወርቅ ነው ወርቅ አለም እያለን አሽዘን ነበር። ኢንስፔክተር ብታይ ቴዲ የሚናገረውን ነው ጉጥ ድንጉጥ ልጅ ነው ያልሹ ነገር ትክክል ነው። ምክንያቱም ምንም የማይመሳሰል ነገር ነበር ሲዘባርቅ የነበረው። አዎ እኔ ቴዲ በጣም አውቀዋለሁ። ረጅም ጊዜ አብረን ሰልፈናል። ግን እንደዚህን ነገር የሚያደርግ አይመስለኝም። አንዴ ላልናግራችሁ እችላለሁ? በዚህ ሳምንት ስላሳየኋችሁ መጥፎ ባህሪ ይቅርታ ልጠይቃችሁ እፈልጋለሁ። ይቅርታ ስላሳፈርኳችሁ። ያያችሁት ነገር ማንም እናት ልጆቿ እንዲያጋጥማቸው ማድረግ የሌለባት ነው። ለልጆቼ ብዙ ነገር አድርገሃል። ስለ ጥረትህ በጣም አመሰግናለሁ። አንተ ለኔ መልካም ሆነ፣ እኔ ግን ለአንተ መጥፎ ነበርኩ። በጣም ይቅርታ። ባለፈው ሳምንታት ሰማይ የተደፋብኝ መስሎኝ ነበር እና መደበቅ ያለው ግን አባዬ በደንብ እንዳስብበት አረገኝ። ለበዓል ስመጣ ሰዓት ውስጥ ደርስ የጠቅነጠነጥኩበት እዛ ቤት ሆኜ ይሄን እንደ ቤቴ ያልቆጠርኩበት፣ ይቅርታ አድርግልኝ። በጣም ይቅርታ ልጆቼ። የዛኛው ህይወት አብቅቷል፣ ግን መልሰን ለማግኘት እንደምሰራ ቃል ገባለሁ። ማለት ነው። ከአያታችሁ፣ ከአጎታችሁ፣ ከሜላት ጋር እንኖራለን ማለት ነው፣ ከስንዱም ጋር አባታችሁን አልመልሰው ይሆናል ግን በሕይወቴ ሁሉ ጠብቃችኋለሁ፣ ቃል ገባለሁ እናዚህ ቅርተባ የቴዲ ጉዳይ ተሰርዟል አይደል እንዴ? ለምን ደሆነ እስካሁን አልመጣው? ትንሽ የሚከብድ ነገር ነው። ቴዲን አስረውታል። ክሱ መቼ እንደሚያቋርጡት አላውቅም። ማስረጃ ትንተዋል አይደል እንዴ? ሌላ ምንድን ነው የሚፈልጉት? ሜዳ ላይ እኮ ቴዲ ማንንም ሰው እንዳልገደለ ማረጋገጫ ነው። በቃ ወንድሜ ፈጣሪ ይመስገን ምን አሉ ነፃ ሆንኩኝ አይደል እኮ አለቤት አበቃ እራት አዘጋጅቼ እየጠበቅኩ ነው ዘንቤ ጋር መደወል አለብኝ ስለተመለስክ ደስ ብሎናል አመሰግናለሁ ጋሽ ወይ ባለፈው ምን ተፈጥሮ ነው? ፖሊሶች እኮ እሱ መጣብጣም ነበር የደነገጡት። ይኸውልህ ምን መሰለ፣ የዛ ቀን ማታ ክፍሌ ከገባ በኋላ ያን ያያት ልጅ እሷን ለማግኘት በመስኮት ዘልዬ ወጥቼ ነበር። የት እንደሚሄድ እንኳን አላውቅም። ታውቃለህ በጣም ስለተመቸችኝ እሷ አይነኝ ለማድረግ ብቻ ነበር የምፈልገው። ከዛ ድንገት ሽጉጥ ሰጠኝ። ሰው እንድናስፈራራ ነበር የነገረችኝ። ምን ሽጉጥ? አዎ። ለዘረፋ ነበር የቀጠረችኝ። ግን ማንም ሰው እንደማይጎዳ ነበር የማውቀው። ሽጉጡም ለማስፈራራት ብቻ እንጂ እነሱ ለካ የዩኒየን ኢንቨስትመንት ግሩፕ ባለቤትን ነበር ሊዘርፉ የነበረው። ከዛኔ ድንገት ቆሜ እሱ ዘሎ አነቀኝ። ከዛኔም ሳላስቡ ተኮስኩበት ተኩስኩበት። ቆይ አብሮት ሰው ነበረ? አው ሚስቱ ነበረች። ለዚህ ይመስለኛል እሱን ጀግና ለመሆን የሞከረው። እኔ እኮ በህይወቴ አንድ ቀን እንኳን ሽጉጥ ይዣ ላቅ፣ ግን በዛች የተረገመች ቀን የሰው ህይወት አጠፋሁ። አንተ እኮ ምንም ነፍሰ ገዳይ እኮ አይደለህም።